የቤት መጥቻለው ቁጭ ብሎ መብላት የለም እያለች ነው አማቴ። በጠዋት ተነስቼ ባሌን ሸኝቼ ቁርስ አብርቼ አል ሰላም፣ ሰላም ውዴት ትግስት ዩቲዩብ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይን? ያለው እግዚአብሔር መስገን ተሀገር ውስጥም ሀገር ውጭ የምትኖሩ ውድ ኢትዮጵያ እንዴት አላችሁ? እንዲህ ሰላም ናችሁ ወይን አለ እናችሁ። ጠፍቻለሁ፣ ተጠፋፍተናል እንዴት አላችሁልኝ? ሰዎች ይኖራሉ። ቻናል ተከታዮቼ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ቤተኛ ሆኑ ቤተኛ ይሁናችሁ። ደግሞ ሼር ላይክ እያደረጋችሁ ያው ድጋፍ አስተያየታችሁን ፈልጋለሁ ማለት ነው። ዛሬ በአንድ ነገር ተከስቻለሁ ማለት ነው። ሰው ደስታ የሚያስደስተው ብቻ ማለት ነው ውዶቼ። እሱ ምንድን ነው ገኒ፣ ነው የሚያውቅ አለ ብያ ላስብም ከዚህ በፊት ሳውዲ የሰራቸዋ ማለት ነው። እሱ አሁን እንግዲህ ፕራንክ ነው እንዳይሉን ንንጃ ብቻ ፕራንክ ነው እንዳይሉን እንዳይሉን ሙሉ ምኞቴ ነው። ተሞሽራለች ማለት ነው፣ ያው ወሎ ከሚሴ ሄዳ እናንተን ጋር ሄዳ ነው ማለት ነው የተሞሸረችው። በጣም ደስ ብሎኛል። በጣም ልጁ ደግሞ እንግዲህ ወጣት ነው፣ ግን የፈረሁት ፕራንክ እንዳይሉን ነው። ሳዲና እነሳዲ ናቸው የሞሸሯት ማለት ነው። በጣም ደስ የሚል የሰርግ ፕሮግራም ነበረ፣ እንደ አቅማቸው ማለት ነው። እንደዛ የተብዛዘ ሳይሆን በጣም የሚያስደስት የሰርግ ፕሮግራም ነበረ። በጣም ደስ ብሎኛል። የእውነቴን ነው። ሁላችን ከስደት መልስ በትዳር ብንታደል ብዙዎቻችን ደስ ይለናል። ብዙዎቻችን ደስተኛንም ነን ብዬ አስባለሁኝ። ሳዲና ሊ ጥሩ ነገር ነው ያደረጉት። ያው እንግዲህ እንድታገባ የገፋፋቻት ሳዲ ነች ማለት ነው። እግዚአብሔር ይስጣት። አንድ ሰው ጥሩ ነገር ሲሰራ ማመስገን ባለብን በኩል ማመስገን አለብን ማለት ነው። ደስ ብሎኛል እኔ ማለት ነው የእውነት። እኔ እንጃ ግን ፕራንክ ነው እንዳይሉን በጣም በጣም እንጃ እንደ እንደሚላለቅም ደስ ብሎኛል ከምላችሁ በላይ ማለት ነው። እስኪ ቪዲዮ ማለት ነው እስከ መጨረሻ ተመልከቱት። ገኒ ኢትዮጵያ ገብታ እንግዲህ ባለፈው በጣም ቻናሏንም ልሸጥ እንደነበረ ብዙ ነገር ያው የኢትዮጵያ ኑሮ ታውቃላችሁ ከእጅ ወዳፍ ነው ብዙ ነገር ተንገላታ እንደነበር ተናግራለች። አሁን ደግሞ እንግዲህ ባለ ትዳር ሆናለች ማለት ነው። ግን ፕራንክ ነው እንዳይሉኝ። መቼም ዩቲዩብ ነገር ፕራንክ እናንተ ነው አይታወቅም። ፕራንክ እንዳይሆን ብዬ እመኛለሁኝ። ደግሞ አይመስልም። ፕራንክም በጣም አሪፍ ነገር ነው። እስቲ ሁላችሁም ምኞታችሁን ግለጹላት ማለት ነው። ሁላችንም በሀገራችን ገብተን ባለ ትዳር ሆነን ወልደን ከብደን ከቤተሰቦቻችን ጎን እንድንቆም ፈጣሪ ፈቃዱ ይሁን። እስኪ ቪዲዮውን እንመልከት። አስተያየታችሁን ኮመንት ላይ ይላቸው ለውዶችዬ። ለዩቲዩብ ቻናል ብቻሰናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ውዶች ድጋፋችሁ የኔ ብርታቴ ነውና አስተያየታችሁ የኔ ድጋፌ ነውና እንዳትለዩ እላለሁኝ። ቪዲዮውን እኔና አስተያየታችን እናስቀምጣለን። ብቻሽን ከመኖር ይሻላል ብለሽ ስላልሽልኝ ተቀብያለሁ፣ ደስ ብሎኛል። መጨረሻውን ያሳምርልን ነው ምለው። እንግዲህ መጨረሻውን ያሳምርላችሁ እኛ መልካም ምኞታችን ነው። በጣም አንተም እንደው ዝንጥብልሃል። እስኪ እንደው ምን ተሰማ? እኔ በጣም ነው ደስ ያለኝ። ገኒን እንግዲህ ወደዚህ መጣች ከተባለ ጀምሮ ስከታተላት ነበረ። የሆነ ጊዜ ዩቲዩብ ቻናሏ የተዋወቅ ነው፣ አጋጣሚም ዩቲዩብ ቻናሏ ይበላሽባትእና ያንን እንዳስተካክልላት ከኔጋ ኮንታክት አደረግም በዛ አጋጣሚ ተዋውቀን በዋትሳፕም በቴሌግራም እያወራን ነበረ። እና ያው ብዙ ነገር አይቻለሁ ከእሷ በጣም ነው የማመሰግነው። በዚ አጋጣሚ በጣም ነው ደስ የሚለው። እና ብዙ ነገር ማለት ይቻላል፣ የተሰጠኝ ሰዓት አጭር ናት። አመሰግናለሁ ገኒ እንግዲህ ገኒ ሰው እንዳጋጣሚ እንግዲህ ያላት አሁን ላይ እኔ ነኝ፣ ያለዋት ቅርቢያትም ያለሁት እኔ ነኝ። ብዙ ነገር ያላትን ህይወቷን ብዙ ነገር ከሷ ልምዶ ስጀበታለሁኝ። ከልብ ነው መወዳት። በእናንተ ፊት ወደፊትም ትልቅ ሰርፕራይዝ ይኖረኛል ማለት ነው። ለእሷ እስኪ ምክንያቱም ብቸኛ ናት። እኛም እንግዲህ ሽማግሌ ልከህ ከመጀመሪያው ጀምሮ ያው ቪዲዮ እንዳያችሁ ሽማ ሰላም ነው የጋሁሉ ሰላም ሁሉ መልካም ነው። ይኸው እንግዲህ አማቴ ቤት መጥቻለሁ። ቁጭ ብሎ መብላት የለም እያለች ነው አማቴ። በጠዋት ተነስቼ ባሌን ሸኝቼ ቁርስ አብልቼ አልጋን ጠፊ ልፍ በል ብዬ ቁርስ ደርሳሉ ብሎ ሴቶች ዬ ባል የምታገቡ እንግዲህ ካልሲ ታጥባላችሁ፣ የውስጥ ቲሸርት ታጥባላችሁ፣ እንጀራ ትጋግራላችሁ። ከዚያ ደግሞ ሲመጣ ማታ እግር ታጥባላችሁ። ተከታተሉ። እና ስለዚህ ይህን ይመስላል። እላችኋለሁ፣ እማቴ ቤት ዛሬ ውሸት ነው። ይሄ ምንም ውሸት የለውም። ትዳር ትዳር ነው። እና እውነቱም የምነግራችሁ እናቴ ባልኳ ሲመጣ ማታ ሲመጣ ውሃ ሙቄ። ዘፍዘፌ ምን መሰላችሁ፣ ጨዋርጌ ለምን ሲሄድበት ማን ያልቧል። ጨዋርጌ ሻምቧርጌ ፈትጌ አጥቤ ነው እራቱን በአፋፉ ዋጉሽ ከኛም በላሽ ወይ የሚጠጣሽው የለም። ወንድ ልጅ ምን እንደሚወድ ታውቃለች። ሆዱን ሁለት ነገር ነው ወንድ ልጅ የሚወዱ ያተጎደለው ውባ ነው የሚያክረው እና ሰላም፣ እንዴት ናችሁ የገኒ ቤተሰቦች? እኛ ደህና ነን አልሐምዱሊላ። እንደምታዩት ፋብት እን ብለን መተናል። ዛሬ የገኒ ሰርግ ነው፣ ያው ለእናንተ ለማሳየት ነው። እናንተ ደግሞ ምርጥ ቤተሰቦቿ ናችሁ። ተመልከቱ፣ እንዴት እንዳማረባት ማለት ነው። ባልየውም እንደምታዩት ሻበላ ነው እና እንግዲህ የዛሬ ሰርጓ ቀን ነው። በትንሹም ቢሆን ለእናንተ እናሳያችሁ ብለን መተናል። እንግዲህ ተከታተሉ፣ አብራችሁ ቆዩ

ሰላም ሰላም፣ የገኒ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛለን አልሐምዱሊላህ። ዛሬ ደግሞ በሰርግ ላይ እንገኛለን። ገኒ ከሚሴ ድረስ መታ እንግዲህ ይወል ሸበላ አፈሳት ነው አፈሳችሁ የሚባለው ግን ይሄን ነገር ለና ለናንተ ትቻለሁኝ ማለት ነው እንግዲህ መታለች ላይ አለች። ደስ ብሎናል። እንግዲህ አብራችሁን ቆዩ እና ወዶች የገኒዬ፣ እንኳን ደስ ያለሽ፣ እንኳን ለዚህ ቀን አበቃሽ። እንኳን ወድማች ነው፣ እንኳን ደስ ያለ፣ እንኳን ለዚህ አበቃ ምን ተሰማ? እንደው ምን ተሰማ? ገኒን ይመሰለች ቦቀቅ እስኪ መጀመሪያ ለሴት እንስ። ሰላም ሰላም የኔ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እንግዲህ ሳድዬ እግዚአብሔር ስትልኝ ቃላት ያንሰኛል። እንግዲህ ብቻሽን ከመኖር ይሻላል ብለሽ ስላልሽልኝ ተቀብያለሁ፣ ደስ ብሎኛል። መጨረሻውን ያሳምርልኝ ነው የምለው እንግዲህ መጨረሻውን ያሳመረላችሁ ኛ መልካም ምኞታችን ነው። በጣም አንተም ዶዝ እንጠብለ እስኪ እንደምን ተሰማ። እኔ በጣም ነው ደስ ያለኝ። ገኒን እንግዲህ ወደዚህ መጣች ከተባለ ጀምሮ ስከታተላት ነበረ። የሆነ ጊዜ ዩቲዩብ ቻናሏ የተዋወቅ ነው አጋጣሚም ዩቲዩብ ቻናሏ ይበላሽባትና ያንን እንዳስተካክልላት ከኔ ጋር ኮንታክት አደረግም በዛው አጋጣሚ ተዋውቀን በዋትስአፕም በቴሌግራም እያወራን ነበረ ና ያው ብዙ ነገር አይቻለሁ። ከሷ በጣም ነው የማመሰግነው በዚህ አጋጣሚ። በጣም ደስ የሚለው እና ብዙ ነገር ማለት ይቻላል። ያ የተሰጠኝ ሰዓት አጭር ናት። አመሰግናለሁ። ገኒ ገኒ ሰው እንዳጋጣሚ እንግዲህ ያላት አሁን ላይ እኔ ነኝ ያለዋት ቀርቢያትም ያለውት እኔ ነኝ። ብዙ ነገር ያላትን ሕይወቷን ብዙ ነገር ከሷ ልምዶ ስዬበታለሁ። በፊትም ትልቅ ሰርፕራይዝ ይኖረኛል ማለት ነው ለእሷ እንግዲህ ገኒ ላላላነሳት ል አነሳት ቃላት አጥሯት ነዋ፣ ይመስለኛል ይከብዳታል። እሷን ምክንያቱም ብቸኛ ናት። እኛም እንግዲህ ሽማግሌ ልከህ ከመጀመሪያው ጀምሮ ያው ቪዲዮ እንዳያችሁ ሽማግሌ ልኩ፣ እንግዲህ እኛም እሷም ወደድኩ አለች፣ እኛ አምነን ተቀብለን፣ እንደው እኛ እንኳን ትንሽ አገራግረን ነበር።